እሺ ቤተሰቦች እንግዲህ ከዛሬ በኋላ እንግሊዝኛ የሚከብደው አንድም ተማሪ አይኖረኝም አይ ሆፕ ማለት ነው። ምክንያቱም ዛሬ በጣም እንግሊዝኛ ለማወቅ ቁልፍ እንደ ቁልፍ የሚያገለግላችሁን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ጋር እንደምትመለከቷቸው እነዚህ እዚህ ላይ በሰማያዊ የጻፍኳቸው ቨርብ ቱቢ ይባላሉ። እዚህ ላይ ያሉት ቨርብ ቱሃብ ይባላሉ። እዚህ ላይ ያሉት ደግሞ ቨርብ ቱዱ ይባላሉ ማለት ነው። እና ማንኛውም ነገር ስንናገር በእነዚህ ላይ የተመሰረተ ስለሚሆን እነዚህን በደንብ መረዳታችሁ እንግሊዝኛችሁ በጣም ቀልጣፋ እንዲሆን እንድትረዱ እንድታውቁ ያግዛችኋል ማለት ነው አሁን ማድረግላችሁ ምንድ ነው አንድ ሳብጀክት እወስዳለሁ ሳብጀክት ማለት ሁሌ የምንላችሁ ሰባት ሳብጀክት ምንላችኋለሁ ሳብጀክት ፕሮናውን ምንላቸው እኔ እኛ አንተ አንቺ እናንተ እነሱ እሷ እሱ እያልን የምንጠቀማቸው ማለት ነው ከዛም ውስጥ እንግዲህ አንዷን ወስድና እኔ የምትለዋን ቃል ከነዚህ ጋር እንዴት እንደምትሄድና በስንት አይነት መንገድ እንደምንጠቀም አሳያችኋለሁ ማለት ነው። እንግዲህ በመጀመሪያው አም ማለት ነኝ ማለት ነው። ለምሳሌ እኔ እስጢፋኖስ ነኝ ማለት ስፈልግ፣ አይ አም እስጢፋኖስ፣ እንደዚህ ነው የምጽፈው ማለት ነው። አይ አም እስጢፋኖስ? እኔ እስጢፋኖስ ነኝ። ለምሳሌ እኔ ደስተኛ ነኝ ማለት ብፈልግ በራሱ አይ አም ሀፒ። ሀፒ ማለት ደስተኛ ማለት ነው። ስለዚህ አይ አም ሀፒ፣ እኔ ደስተኛ ነኝ። አይ አም እስጢፋኖስ፣ እኔ እስጢፋኖስ ነኝ። እኔ መምህር ነኝ ማለት ብፈልግ አይ አም አ ቲቸር አይ አም አ ቲቸር ላለው ማለት ነው። አይ አም አ ቲቸር እኔ መምህር ነኝ ማለት ነው። ስለዚህ ነኝ፣ እኔ ነኝ እያላችሁ መናገር ስትፈልጉ ሁሌም ቢሆን አይ አም እያላችሁ የሆናችሁትን ነገር ታስገባላችሁ ማለት ነው። ቲቸር ማለት አስተማሪ ወይም ደግሞ መምህር ማለት ነው። ሃፒ ማለት ደስተኛ ማለት ነው። እስጢፋኖስ ስሜ ነው። ስለዚህ አይአም አም እስጢፋኖስ እኔ እስጢፋኖስ ነኝ። አይአም ሀፒ እኔ ደስተኛ ነኝ። አይአም አ ቲቸር እኔ መምህር ነኝ እላለሁ ማለት ነው። ስለዚህ አም የምትለዋ ለእኔ እኔ ለሚለው ነኝ ለማለት ታገለግልኛለች ማለት ነው። አሁን እዚህ ውስጥ ደግሞ ምን ልል እንችላለሁ? አይደለሁም እኔ እስጢፋኖስ አይደለሁም። እኔ ደስተኛ አይደለሁም። እኔ መምህር አይደለሁም ለማለት ስፈልግ ደግሞ ኖት የምትል ቃል አስገባለሁ ማለት ነው። የቱ ጋር እንደማስገባ አላሳያችሁ። ለምሳሌ እኔ እስጢፋኖስ አይደለሁም ማለት ብፈልግ እኔ እስጢፋኖስ አይደለሁም ማለት ብፈልግ አይ አም ተመሳሳይ ነው አይደለ? አይ አም። ከዛ ግን ኖት የምትል እዚች ላይ አስገባለሁ። አም ኖት ብዬ እስጢፋኖስ አይ አም ኖት እስጢፋኖ ስላለው ማለት ነው። ከዛስ ለምሳሌ እኔ ደስተኛ አይደለሁም ማለት ብፈልግ ልክ በዚህ መሰረት አይ ም የለውን ጽፈውና እጽፈውና አይ ም ከዛ ኖት አይ ም ሃፒ እኔ ደስተኛ ነኝ። ከዚህ ላይ ኖት የሚል አስገባለሁ ማለት ነው። ኖት ሃፒ አይ ም ኖት ሃፒ። ስለዚህ እኔ ደስተኛ አይደለሁም። እኔ ደስተኛ አይደለሁም ትላላችሁ። አይ አም ኖት፣ ማለት ደስተኛ አይደለሁም ለማለት ነው። ስለዚህ እኔ ደግሞ መምህር አይደለሁም ማለት ስትፈልጉ አይ አም ትላላችሁ። አይ አም ካላችሁ በኋላ ኖት ቲቸር፣ ይችን ማለት ነው ቲቸር። እሺ፣ አይ አም ኖት ቲቸር ትላላችሁ። ምን እያላችሁ ነው? እኔ አስተማሪ አይደለሁም እያላችሁ ነው ማለት ነው። ስለዚህ አይ አም ኖት ቲቸር ያስተማሪ አይደለም። ስለዚህ ማፍረስ የምትችሉት ይህች እዚህ ላይ ኖት የሚለው ኖት ስል እንዴት ነው ላይ ናል ስታፈርሱ ወይም ደግሞ አይደለሁም ለማለት ኖት የሚለውን ትጠቀማላችሁ ማለት ነው። ስለዚህ አሁን ይህ ፖዚቲቭ ይባላል፣ ይሄኛው ደግሞ ኔጌቲቭ ይባላል ማለት ነው። እንግዲህ እዚህ በሰማያዊ ከተጠቀምኳቸው ውስጥ አም በሚለው መጠቀም እችላለሁ። አይ ተብሎ ኢዝ አይባልም፣ አይ ተብሎ አር አይባልም አይተ ግን ወዝ ይባላል። መቼ ነው ይሄን ግን የምጠቀመው? ነበር ማለት ስፈልግ ማለት ነው። ወደኋላ ለነበርኩበት ጊዜ ማስታወስ ስፈልግ፣ ለምሳሌ እኔ መምህር ነኝ ስል፣ ዛሬ ላይ ያለሁትን የሆንኩትን ነገር ነው የምናገረው። ስለዚህ አም ሃ ተማሪ ነበርኩ የሆነ ጊዜ። ስለዚህ ተማሪ ነበርኩ ማለት ስፈልግ፣ ስላለፈ ሃይ ተማሪነት ጊዜ አይ ወዝ ስቱደንት ነው የሚባለው ማለት ነው። ስለዚህ አሁን እዚህ ጋር ፓስት አርጌ ደግሞ ልጠቀመው፣ ይህኛውን ላጥፈው። እሺ፣ አሁን ምንን ተጠቅመናል? አም ሚለውን ተጠቅመናል። አሁን ደግሞ ከዚህ ውስጥ ለኢዝ እንትን አይ ለሚለው እነዚህ መሆን አይችሉም። እዚህ ላይ ያሉት እዚህ ላይ መሆን ያሉት አይሆኑም። እቺ ትሆናለች። እቺ ላለፈ ጊዜ። ለምሳሌ የመጀመሪያ ምሳሌ እኔ እስጢፋኖስ ነበር ነኝ ብያለው አይደለ? ግን ስሜን ለምሳሌ አስቀይሬ ከሆነ ምንላለው እስጢፋኖስ ወይም ደግሞ የሆነ ሰው እኔ በሌላስ የሚጠራይ ከሆነ ለምሳሌ ማን ሊለኝ ይችላል? አበበ ቢለኝ፣ አንድ ሰው አበበ ቢለኝ አይ ወዝ አበበ አይ ወዝ አበበ ቢል ምን እያልኩ መሰላችሁ አበበ ነበርኩኝ እያልኩ ነው። ስሜ በሆነ ጊዜ አሁን ላይ አይደለም፣ በሆነ ጊዜ አበበ ነበርኩኝ እያልኩ ነው ማለት ነው። ስለዚህ አይወዝ አበበ አበበ ነበርኩኝ ማለት ይሆናል ማለት ነው። ኦኬ፣ አሁን ደግሞ ምን ማለት እችላለሁ? ምን ብያለሁ ቅድም? እኔ ደስተኛ ላይ ብያለሁ አይደለ? ግን የሆነ ጊዜ ለምሳሌ በሆነ ባለፈ ህይወቴ ደስተኛ ነበርኩኝ ለማለት ስፈልግ አይወዝ ላለሁ አይ ወዝ ሃፒ፣ አይወዝ ሃፒ። ምን እያልኩ መሰላችሁ? ደስተኛ ነበርኩኝ እያልኳችሁ ነው ማለት ነው። ምን እያልኳችሁ ነው? ደስተኛ ነበርኩኝ እያልኳችሁ ነው። አይ ወዝ ሃፒ። እሺ አሁን ደግሞ ምን ማለት ፈልጋለሁ? ተማሪ ነበርኩኝ ማለት ፈልጋለሁ። ተማሪ ነበርኩኝ ለማለት አይ ወዝ ስቱደንት አይወዝ ስቱደንት እላለው ማለት ነው። ምንድነው አይወዝ ስቱደንት ተማሪ ነበርኩኝ እላለው ማለት ነው። ይህን ሁሉ ምለው ምንድነው ይችን ተጠቀሜ ነው ማለት ነው። ስለዚህ አ ማለት አሁን ላለሁት ለሆንኩት ነገር ነው የምጠቀምባት። ወዝ የምትለዋ ደግሞ ላለፈ ሕይወቴ ነው የምጠቀምባት ማለት ነው። ላለፈ ሕይወቴ ነው የምጠቀምባት። ስለዚህ ይሄን ካልኳችሁ ኔጌቲቭስ ማድረግ እንዴት ነው የምችለው? ለምሳሌ አበበ አልነበርኩም ማለት ብፈልግ እኔ አበበ አልነበርኩም ማለት ብፈልግ ልክ እንደ ቅድሞ ዚህ ላይ ኖት የምትል ታስገባላችሁ። እንዴት ነው የምታስገቡት? አይ ወዝ ኖት አበበ። አያችሁ፣ አይ ወዝ ኖት አበበ አበበ አልነበርኩም አልኩኝ ማለት ነው። አይ ዋዝ ሃፒ ደስተኛ ነበርኩ። ደስተኛ አልነበርኩም በባለፈው ህይወቴ ውስጥ ደስተኛ አልነበርኩም ማለት ስፈልግ አይ ዋዝ ኖት አበበ እላለው ማለት ነው። ማለት አይ ዋዝ ኖት ሃፒ እላለው ማለት ነው። አይ ዋዝ ኖት ሃፒ፣ አይ ዋዝ ኖት ሃፒ እላለው ማለት ምን ማለት ነው? ደስተኛ አልነበርኩም እያልኩ ነው ማለት ነው ምን እያልኩ ደስተኛ አልነበርኩም እያልኩ ነው ማለት ነው ኦኬ አይ ዋዝ ኖት ሃፒ እሺ አይ ዋዝ ስቱደንት አልኩ አይደለ ምን ማለት ነው ተማሪ ነበርኩ ማለት ነው አይ ዋዝ ስቱደንት ተማሪ ነበርኩ ተማሪ አልነበርኩም ካልኩስ ተማሪ አልነበርኩም ለማለት አይ ዋዝ ኖት ስቱደንት ስቱደንት አይወዝ ኖት ስቱደንት እላለሁ ማለት ምን ማለት ነው? ተማሪ አልነበርኩም እያልኩ ነው ማለት ነው። አይወዝ ኖት ስቱደንት ተማሪ አልነበርኩም እያልኩ ይሆናል ማለት ነው። ስለዚህ እዚህ ላይ ነበርኩ ለማለት እንዳለ ነው የምጠቀመው። አልነበርኩም ለማለት ግን ኖት የምትለዋል ከመሀል አስገባለሁ ማለት ነው። ስለዚህ በዚህ መሰረት ሁሌም ቢሆን ነኝ አይደለሁም ነኝ አይደለሁም ነበርኩ አልነበርኩም እያላችሁ ማፍረስና ማስተካከል ትችላላችሁ ማለት ነው። ጥያቄም እንዴት እንደሚጠየቅ አሳያችኋለሁ። ለምሳሌ እዚህ ላይ ምን ታደርጋላችሁ? ጥያቄ ለመጠየቅ አይወዝ አበበ አበበ ነበርኩኝ ማለት ይሆናል። ይህን ወደ ጥያቄ ስትቀይሩት ወዛይ አበበ ትላላችሁ ማለት ነው። እራሳችሁን እንደመጠየቅ ማለት ነው። ወዛይ አበበ ዚላ አሁን ይህኛውን መቀያየር ይህኛውን ወዝ ትሉታላችሁ ይህን ደግሞ አይ ትሉታላችሁ። ወዛ ያበበ ትላላችሁ ማለት ነው። ይህኛውን አይ አም አይ ወዝ ሃፒ ደስተኛ ነበርኩኝ የሚለውን ደስተኛ ነበርኩኝ ብላችሁ መጠየቅ ስትፈልጉ ወዛ ወዛይ ሃፒ ወዝ አይ ሃፒ። ይችን ቦታዋን ማቀያየር ነው ጥያቄ ለማድረግ እና እዚህ ላይ ደግሞ ያው ጥያቄ ታርጉታላችሁ ጥያቄ ምልክት እንደዚህ ነው፣ ይጻፈል። ጥያቄ ምልክት ማለት ነው። ጥያቄ ምልክት እንደዚህ ይጻፋል። አይ ወዝ ስቱደንት ተማሪ ነበርኩኝ አላችሁ አይደል? ተማሪ ነበርኩኝ ብላችሁ መጠየቅ ስትፈልጉ እችን አሁንም መቀየር፣ እችን ወዝ ታረጋላችሁ፣ እችን አይ ዝለ ታስገባላችሁ ማለት ነው። አይ ታስገባላችሁ። ስለዚህ ጥያቄ ለመጠየቅ ቦታውን ማቀያየር ብቻ ነው የሚጠበቅባችሁ እንደ አማረኛ ተማሪ ነበርኩኝ ማለትና ተማሪ ነበርኩኝ በማለት በአነጋገር አይደለም የሚቀየረው፣ እንግሊዝኛ ቦታ በመቀያየር ነው ጥያቄ መሆኑ የሚታወቀው ማለት ነው። ይህኛውም በተመሳሳይ አይ ዋዝ ኖት አበበ፣ አበበ አልነበርኩም አልኩ፣ አይደለም አበበ አልነበርኩም ብዬ መጠየቅ ብፈልግ፣ ወዝ ኖት አይ ላለው ወዝ ኖት እስከዚህ ነው የሚመጣው፣ እንዳለ ወደዚህ ይመጣል ማለት ነው። ወዝንታይ ወዝ ኖታይ ላለው ይህኛውን ወደዚህ ያመጣውና እዚህ ላይ አይን እዚህ ላይ አስገባታለሁ ማለት ነው። ይህኛውም በተመሳሳይ አይን እዚህ ላይ ወዝኖታይ አይ ሃፒ አሁንም ይህኛውን አይን እዚህ ላይ አስገባታለሁ፣ እያችሁ እዚህ ላይ ያለችው ትጠፋለች ማለት ነው። እንደዚህ ሲሆን ጥያቄ ይሆንልኛል ማለት ነው። ስለዚህ ጥያቄ ለመጠየቅም ቀላል ነው፣ ኔጌቲቭ ለማድረግ ይሄ አይደለሁም ለማለትም ቀላል ነው፣ ነኝ ለማለትም ቀላል ነው ማለት ነው። ስለዚህ አሁን እነዚህን እንዴት እንደምንጠቀም አየን ማለት ነው። አሁን ቪዲዮውን ላለማርዘም ወደ ሀብ እንሄዳለን ማለት ነው ወደ ሀብ ስንሄድ ደግሞ አሁን ጥያቄ የምንጠይቅበት መንገድ ሀብ ላይ ስንደርስ የተወሰነ ልዩነት ስላለው በደንብ አሳያችኋለሁ እንግዲህ ከዚህ ላይ በሀብ ሀዝና ሀድ ላይ ስንጠቀም ደግሞ ሁሉም አለኝ ማለት ነው መኖርን ለመናገር የምንጠቀምባቸው ናቸው ነገር ግን እንዴት እንደሆነ ደግሞ ላሳያችሁ ለምሳሌ እኔ መጽሐፍ አለኝ ማለት ስፈልግ አይ ሀብ አይሃብ ቡክ ምን ማለት ነው? አይሀብ ቡክ እኔ መጻፍ አለኝ ማለት ነው። አሁን እኔ መጻፍ አለኝ ምን ላድርገው? ይሄን ጥያቄ ላደርገው አይደለ እኔ መጻፍ አለኝ ብዬ መጠየቅ ብፈልግ ዱ ነው የምለው። እዚህ ላይ ቅድም ቦታ መቀየር ለምሳሌ አይሃብ የሚለው ሃባይ ነበራ አይደል? የማደርገው አሁን በዚህኛው ግን ሃባይ ብዬ መጠየቅ እችላለሁ ነገር ግን ለቴንስ ሲሆን ነው። እሱ ሌላ ጉዳይ ስለሆነ እሱን አሁን አናየውም። ይሄኛውን መጽሐፍ አለኝ ብዬ መጠየቅ ከፈለኩ ዱ አይ ነው የምለው። ዱ አይ ሃቭ ቡክ ጥያቄ ምልክት። ያው ዱ አይ ሃቭ ቡክ እንዳለ ይሄኛው እንዳለ ሆኖ እዚህ ላይ ዱ የምትል እጨምራለሁ ማለት ነው። ዱ አይ ሃቭ ቡክ እላለሁ ማለት ነው። ስለዚህ ጥያቄ ሲጠየቅ በዚህ ዱ የምትለዋን ከልታች ያለችዋን እናስገባለን እና እዚች ላይ ምንድነች ሀልፒንግ ቨርብ ትባላለች። ሜን ቨርብ እና ሀልፒንግ ቨርብ በመባል በሁለት ከፋፍለን ልንለያቸው እንችላለን። ሜን ቨርቭ ወይም ደግሞ ኦግዚላሪ ቨርብ እና ሜን ቨርብ ወይ ደግሞ ሀልፒንግ ቨርብ እና ኦግዚላሪ ቨርብ ማለት ተመሳሳይ ነው። ይህ እንዳጋዥ ሁኖ እና ራሳቸውን ችለው ሲገቡ ማለት ነው። አሁን እዚህ ላይ እንዳጋዥ ሁኖ ነው የገባ እንጂ ራሱን ችሎ አይደለም ዱ ማለት ነው። ኤኒዌይ ግን አይ ሃቭ ኤ ቡክ ማለት መጻፍ አለኝ ማለት ነው። መጻፍ አለኝ ብላችሁ ስጠይቁ ግን ዱ አይ ሃቭ ኤ ቡክ ብላችሁ ትጠይቃላችሁ። ራሳችሁን ማለት ነው። ዱ አይ ሃቭ ኤ ቡክ መጻፍ አለኝ ትላላችሁ ማለት ነው። ለምሳሌ ሌላ ያላችሁ ነገር ለምሳሌ እውቀት አለኝ ማለት ብፈልግ እኔ አይ ሃቭ አይ ሃቭ ኖሌጅ አይ ሃቭ ኖሌጅ እላለሁ ማለት ነው። አይ ሃቭ ኖሌጅ ምን ማለት ነው? አይ ሃቭ ኖሌጅ ኖሌጅ ማለት እውቀት ማለት ነው። ኖሌጅ ማለት እውቀት ማለት ስለዚህ፣ እውቀት አለኝ እያልኩ ነው ማለት ነው። እዚህ ላይ አሁን ጥያቄ፣ እውቀት አለኝ ማለት ብፈልግ፣ ግን ጥያቄ ማድረግ ብፈልግ፣ እዚህ ላይ ዱ የምትለው አንጨምርና ዱ አይ ሃቭ እ አልልም እዚህ ላይ ምክንያቱም ኖሎጂ የሚቆጠርና ማይቆጠር ነገር አለ። ኖሎጂ ስለማይቆጠር ኤ የምትለዋን አልጠቀምም። ዱይሃብ ኖሎጂ ዱይሃብ ኖሎጂ እላለሁ ማለት ነው። እውቀት አለኝ ብዬ ስጠይቅ እንደዚህ እጠቀማለሁ። አሁን ይህኛውን ከተጠቀምኳቸው ይሄ አለኝ ለማለትና ወይ ደግሞ የለኝም ለማለት እንዴት እጠቀማለሁ? ለምሳሌ አይ ሃብ ቡክ መጽሐፍ አለኝ ማለት ነው አደለ መጽሐፍ የለኝም ለማለት አይ እላለሁ። እንትን አዎ አይ ዱ ኖት ሃቭ አ ቡክ። አይ ዱ ኖት ሃቭ አ ቡክ። አይ ዱ ኖት ሃቭ አ ቡክ። ምን እያለ ነው? መጽሐፍ የለኝም። እንዴት ነው አሁን እዚህ ላይ ዱ አይ ሃቭ አ ቡክ መጽሐፍ አለኝ ብዬ እየጠየቅኩ ነው አደለ? ከዚህ ላይ ደግሞ እዚህ ላይ ማለት ነው አይ ዱ ኖት ሃቭ አ ቡክ፣ የዚህኛው ማለት ነው። ይህ ላጥፈውና አይ ሃቭ አ ቡክ ማለት መጽሐፍ አለኝ ማለት ነው። ግን አይ ብዬ ዱ ኖት ዱ ኖት ሃቭ ብዬ አ ቡክ ካልኩኝ አ ቡክ አይ ዱ ኖት ሀብ ኤ ቡክ ካልኩኝ ምን ማለት ነው? መጽሐፍ የለኝም እያልኩ ነው ማለት ነው። ስለዚህ የለኝም ስትሉ አይዱኖት ነው ምትሉ አለኝ ስትሉ ግን ቀጥታ አይሀብ ነው የምትሉት ማለት ነው። ስለዚህ በዚህ መንገድ ለመጠየቅ ደግሞ ዱን ታስቀድሙና ዱ አይ ሀብ ኤ ቡክ ትላላችሁ ማለት ነው። አሁን እነዚኞቹን እንዴት እንደምንጠይ እንደምንሰራ በሌላ በቀጣይ ቪዲዮ አሁንም አሳያችኋለሁ። ወደ ሀድ እንሄድ። ይሄ ሀዝ ሀዝ ለሌላ ሲሆን ነው። አሁን ሰባቱ ሳብጀክቶች አሉ። በዚህ መሰረት ለሌሎችም እንዴት እንደምትጠቀሙ አንዳንድ ምሳሌ ጨምርላችኋለሁ። እንደውም ላሳያችሁ። ሀዝ ማለት አላት ወይም ደግሞ አለው ለማለት ነው የሚያገለግለው ማለት ነው። ለምሳሌ ፋጡማ መጽሐፍ አላት ማለት ብፈልግ፣ ፋጡማ ላለው እንደዚህ፣ ፋጡማ መጽሐፍ አላት ለማለት ሀዝ ነው የሚባለው። ሀዝ ቡክ ፋጡማ ሃዝ ኤ ቡክ። ለምሳሌ ፋጡማ ምን አላት መጽሐፍ አላት ማለት ብፈልግ ሀዝ የምትለዋ እንጠቀማለሁ። ለሌላ ግን ለእኔ ሲሆን ሀብ ነው የሚባለው። ለምሳሌ ከበደ ቢሆንስ ከበደ ሀዝ ቡክ፣ ከበደ ሀዝ ቡክ፣ ከበደ ሀዝ ቡክ። ከበደ ምን አለው መጽሐፍ አለው አልኩኝ ማለት ነው ከበደ ሀዘቡክ ። ስለዚህ ፋጡማ ሀዘቡክ። ስለዚህ ሀዝ ማለት ለእሱ ወይ ለእሷ ሲሆን ነው ማለት ነው። ይሄ ለአንተ ከሆነ ለአንቺ ከሆነ ለእናንተ ከሆነ ለእኛ ከሆነ ለእኔ ከሆነ ሀብ ነው የሚባለው። ሀብ ነው የሚባለው። ለእሷ ወይ ደግሞ ለእሱ ከሆነ ያ ማለት እሷ ማለት ፋጡማ ነጫ፣ እሱ ማለት ደግሞ ከበደ። ለእነሱ ከሆነ ግን እሷ ወይ እሷ ከሆነ ሀዝ የሚለውን እንጠቀማለን። አሁን ሀድ የሚለውን እንዴት እንደምንጠቀም ላሳያችሁ። ሀድ ደግሞ ያለፈ ነው ያለፈ ነው። ለምሳሌ ይሄን ራሱን ላሳያችሁ አይ ሃብ አ ቡክ ማለት መጻፍ አለኝ ማለት ነው። አይ ሃብ ቡክ ምን ማለት ነው? መጻፍ አለኝ። ነገር ግን መጻፍ ነበረኝ ማለት ትፈልግ ትዝታ ማድረግ ፈልግ ሲል ነገር የሆነ ሰዓት ላይ ለምሳሌ መጻፍ ነበረኝ፣ እኔ እሱን ለመናገር አይሃድ ቡክ እላለሁ። ስለዚህ ሃብ የምትለዋ ሃድ ወደሚል ትቀየራለች ማለት ነው። በቃ ጀስት ያለፈ ለማድረግ ብቻ አይሃድ ሃድ ቡክ መጻፍ ነበረኝ እያልኩ ነው። አሁን አይ ዱ አይ ሃቭ አ ቡክ መጻፍ ነበረኝ ብዬ ያለፈ ጊዜ ለማረ ከፈለኩ ግን ዱ አይ ሃቭ ሚለውን ሚለው እንዳልይቀጥልና ይቺ ዲድ ተሆናለች። ዲድ ይሄኛው ዲድ አይ ሃቭ አ ቡክ እንጂ ዲድ አይ ሃድ አ ቡክ አንልም ማለት ነው። ዲድ አይ ሃድ አ ቡክ አንልም፣ ሁለቴ ፓስታ አንጠቀም ለነበረኝ መጻፍ ነበረኝ ብዬ ያለፈ ጊዜ ለመጠየቅ ዲድ አይ ሃቭ አ ቡክ ነው ምለው ግን ነበረኝ ብዬ ለመናገር ስፈልግ፣ ግን አይ ሃድ ቡክ መጻፍ ነበረኝ መጻፍ ነበረኝ። ከዛ ደግሞ ለመጠየቅ ይሄኛው፣ ኔጌቲቭ ይሄኛው ለመጠየቅ ነው አይደል? ኔጌቲቭ ለማድረግ ደግሞ አይ ዲድ ኖት፣ አይ ዲድንት፣ አይ ዲድ እናስገባለን። አያችሁ፣ አይ ዲድ ኖት ሃብ ቡክ መጻፍ አልነበረኝም። አይ ዲድ ኖት ሃብ ቡክ ዲድ የምትለዋ መጽሐፍ አልነበረኝም። ከፍ በፊት መሆኑን ትነግርልኛለች ማለት ነው። አይ ዲድ አይ ሃቭ ቡክ መጽሐፍ ነበረኝ ብዬ ለመጠየቅ አትገለግልኛለች ማለት ነው። አሁን መልስ ስንመልስም ምን እንደሚመስል ላሳያችሁ። ለምሳሌ አይ ሃድ ቡክ መጽሐፍ ነበረኝ አልኩኝ። ዲድ አይ ሃቭ ቡክ መጽሐፍ ነበረኝ ማለት ከፈለግኩኝ ስመልስ ምን እላለሁ? የስ እልና ለምሳሌ ከነበረኝ ይህን ላጥፋው። የስ እልና የስ አይ ሀድ የስ አይ ሀድ፣ አለም። የስ አይ ዲድ የስ አይ ዲድ የስ አይ ዲድ፣ እያችሁ ዲድ ብሎ ነው አለ ጠይቀኝ። የስ አይ ዲድ ሀቭ ኤ ቡክ፣ የስ አይ ዲድ ሀቭ ኤ ቡክ አሁ መጽሐፉ ነበረኝ ማለት ሲፈልግ የስ ይዲድ ላለው አልነበረኝም ማለት ከፈለግኩ ደግሞ ኖልና ኖ ልና አይ ዲድ ኖት ኖ ይዲድ ኖት ሀብቡክ የሚለው ቀጠር ሀ ክ ኖ ይት ቡክ ትላላችሁ ማለት ነው። ለበለጠ ይህ ትምህርት በጣም ወሳኝ ነው ላችሁ። ይህን ካልተረዳችሁ የትም አደርሱም። እንግሊዘኛ እየምራይ ነው፣ ይህን ሳታውቅ የትም አደርሱ። እዚህ ላይ በጣም ጊዜ ልትሰጡ ይገባል። እንዴት እንደምታውቁ ለምን እያንዳንዱ ነገር መጠየቅም መመለስም ኔጌቲቭ ማድረግም ፖዚቲቭ ማድረግም የሚቻለው እነዚህን ማወቅ ስትችሉ ነው ማለት ነው። እና ሞስት ኦፍ አወር እንግሊሽ ከነዚህ ነው የተሰራው ማለት ነው። ስለዚህ አሁን ደግሞ ምን እናረጋለን? ወደ ዱ ዳዝ እና ዲድ እንለፍና የዛሬውን በዚህን ጨምራለን። ለተጨማሪ ግን እያንዳንዱን በጣም በትኘ ለሁሉም ሳብጀክቶች የሚሆነውን እየሰራው አሳያችኋለሁ እና የበለጠ እንትን እንድትረዱ ታረጋችኋለሁ። ኦኬ አሁን ዱና ዳዝ ዱ ዳዝና ዲድ የሚያደርገውን ለምሳሌ ዱ የምታረጉት አዝ ሜን ቨርብ ወይ ደሞ እንደ ዋና ነገር የቤት ስራዬን ሰርቻለሁ ማለት ብትፈልጉ፣ ወይ ደሞ የቤት ስራ ሰራለሁ ማለት ብትፈልጉ አይ ዱ አይ ትሉና ዱ ማይ ሆምወርክ አይዱ ማይ ሆምወርክ የቤት ስራዬን ሰርቻለው ማለት ነው። አይ ዱ ማይ ሆምወርክ አሁን እዚህ ጋር መጠየቅ ብትፈልጉ ማለት ነው። ጥያቄ ማድረግ ወይ ደግሞ የቤት ስራዬን አልሰራው ማለት ብትፈልጉ አይ ዱ ትሉና ልክ እንደቀድሙ ኖት አይ ዱ ኖት ዱ አሁን እዚህ ላይ ዱ ኖት ዱ ነው የምትለው። አይ ዶንት ዱ ማይ ሆም ዎርክ አይ ዱ ኖት ዱ ማይ ሆም ዎርክ የቤት ስራን አልሰራውም። ዱ ኖት የምትለው አፍራሽ ነች እዚህ ላይ አሁን እዚህ ላይ እዚህ ላይ ሜን ነው። እዚህ ላይ ግን እንደ አጋዥ ነው፣ ራሱን ነው ለራሱ አጋዥ ነው ነው የሚመጣው ማለት ነው ጥያቄ ማድረግ ብትፈልጉ ደግሞ ዱ አይ ትላላችሁ። ዱ አይ ዱ ማይ ሆምወርክ፣ ዱ አይ ዱ ማይ ሆምወርክ ትላላችሁ ማለት ነው። ዱ አይ ዱ ማይ ሆምወርክ፣ የቤት ስራዬን ሰርቻለው ወይ ደግሞ የቤት ስራዬን እሰራለው ማለታችሁ በፕሬዘንት ቴንስ ማለት ነው። ስለዚህ አይ ዱ ማይ ሆምወርክ ስትሉ የቤት ስራዬን ሰራለው ነው። አይ ዱ ኖት ዱ ማይ ሆምወርክ የቤት ስራዬን አልሰራም። አይ ዱ አይ ዱ ማይ ሆምወርክ የቤት ስራዬን ሰራለው ማለታችሁ ይሆናል። ከዚያ ባለፈ ደግሞ ለዳዝ መቼ እንጠቀማለን? ለዳዝ ደግሞ እሷ ወይ እሱ ሲሆን ነው። ለምሳሌ ፋጡማ ሚለውን ልጠቀም እንደቀድሙ። ፋጡማ ምን ትላለች? ፋጢ ምን ትላለች? የቤት ስራዋን ትሰራለች ዳዝ ሐር ሆምዎርክ ሐር ሆምዎርክ። እሺ ፋጡማ ዳዝ ሐር ሆምዎርክ፣ ፋጡማ የቤት ስራዋን ትሰራለች። አሁን ፋጡማ ደግሞ ባትሰራስ የቤት የቤት ስራዋን ባትሰራ ባትሰራ ደግሞ ፋጡማ ዳዝ ኖት ነው የምለው እዚች ጋ ዳዝ ኖት፣ ዳዝ ኖት ዱ ላለው እ ፋጡማ ዳዝ ሀር ሆምወርክ። እሺ ፋጡማ ዳዝ ኖት ዱ ሀር ሆምወርክ። ፋጡማ ዳዝ ኖት ዱ ሀር ሆምወርክ። ዝለይ ዝላይ ዳዝ የምትለዋ አፍራሽ መሆኗን የምታሳየን እንጂ ዋና በርቡ ዱ የሚለው ነው። ነገር ግን እዚህ ላይ ፋጡማ ዳዝ ብለን እዚህ ላይ ዱ ያልነው ሁለት ኔጌቲቭ እንትን ይሄ ነጠላ ስለማንጠቀም ነው ማለት ነው። ስለዚህ ፋጡማ ዳዝ ኖት ዱ ሃር ሆምወርክ የቤት ስራዋን አትሰራም። እሺ ፋጡማ ዳዝ ዳዝ ሃር ሆምወርክ ኦኬ እሺ ከዚህ ጋር ደግሞ ፋጡማ ፋጡማ ምን ነው የሚቀረን እዚ ጋር? አዎ ትሰራለች ብለን መጠይቅ ነው መጠየቅ። እሺ ዳዝ ላለች ላይ ዳዝ፣ ፋጡማ ዱ ሄር ሆም ወርክ እዚ ላይ ይጠቀማለሁ፣ ዳዝ ፋጡማ ዱ ሄር ሆም ወርክ ፋጡማ የቤት ስራዋን ትሰራለች ብዬ ለመጠየቅ እንጠቀማለሁ ዳዝ ፋጡማ ዱ ሄር ሆምወርክ ፋጡማ የቤት ስራዋን ትሰራለች ጥያቄ ምልክት ነው የሚሆነው ስለዚህ አሁን ምትሰራ ከሆነ ምንላለው ላለው የስ እላለሁ የስ ሺ ዳዝ እላለሁ ማትሰራ ከሆነ ደግሞ ኖ ኖ ሺ ዳዝ ኖት ኖ ሺ ዳዝ ኖት ብዬ እቀጥላለሁ ማለት ነው። ሽዳዝ ኖት ዱ ኸር ሆምወርክ ሚለውን እቀጥላለሁ። ስለዚህ ከቻለች የስ ሽዳዝ፣ ካልቻለች ደግሞ ኖ ሺ ዳዝንት እላለሁ ማለት ነው። ነገር ግን እዚህ ላይ ደግሞ አንድ አንክሮት የምሰጣችሁ ፋጡማ ዳዝ ኸር ሆምወርክ፣ ፋጡማ ዳዝ ሀር ሆምወርክ ፋጡማ የቤት ስራዋን ትሰራለች ፋጡማ ዳዝ ኖት ዱ ኸር ሆም ወርክ ፋጡማ የቤት ስራዋን አትሰራም። ዳዝ ፋጡማ ዱ ኸር ሆም ወርክ ፋጡማ የቤት ስራዋን ትሰራለች። የስ ሺዳዝ ዳዝ አው ትሰራለች። ኖ ሺዳዝንት አይ አትሰራም ማለት ይሆናል ማለት ነው። ሌላኛው ዲድ የምትለዋነች አይደለ። ዲድ ማለት ደግሞ ላለፈ ጊዜዋ ነው። አሁን ፋጡማ እዚህ ላይ ነው አይደል ፋጡማ ዲድ ላለው እዚህ ላይ ፋጡማ ዲድ ሄር ሆምወርክ ፋጡማ የቤት ስራዋን ሰርታለች፣ ትሰራ ነበር ለማለት ነው። ላለፈ ሰርታለች ማለት ነው። ፋጡማ የቤት ስራዋን ሰርታለች ባ ባለፈ ጊዜ። ፋጡማ ዲድ ኖት ላለው ስ ላይ ደግሞ ፋጡማ ዲድ ኖት ዱ ሄር ሆምወርክ ፋጡማ የቤት ስራዋን አልሰራችም። አሁንም በበፊቷ ነው ማለት ነው። ዳዝ ፋጡማ ዱ ሄር ሆምወርክ የሚለውን ደግሞ ዲድ የምትል አረጋት አለው ዲድ ዲድ ፋጡማ ዱኸር ሆም ወርክ ፋጡማ የቤት ሥራዋን ሠርታለች። የስ ሺ ዲድ። እዚህ ላይ ዳዝ የምትለዋ ዲድ ትሆናለች ማለት ነው። የስ ሺ ዲድ፣ አዎ አድርገዋለች፣ ሠርታለች ማለት ነው። ኖ ሺ ዲድንት እላለሁ። እዚህ ላይ ደግሞ ካልሰራች ደግሞ ሺ ዲድንት፣ ኖ ሺ ዲድ ኖት ዱኸር ሆም ወርክ ብዬ መመለስ እችላለሁ ማለት ነው። ስለዚህ ለዛሬ የነበረን ቆይታ በትንሹ ይህን ይመስላል። ስለዚህ ትምህርት ማለት ነው እንግሊዝኛ ጊዜያችሁን እንግሊዝኛ መማር ስትፈልጉ በሰፊው እና በትልቁ እዚህ ላይ የተወሰነ ጊዜ ማጥፋት ይኖርባችኋል። ከዚህ ቀጥሎ ደግሞ ቴንሶች ላይ በደንብ ማወቅ አለባችሁ። ከዛ ቀጥሎ ደግሞ ሌሎች ፓርት ሶስት ቢች የሚባሉ አሉ ከቴንሶች ቀጥሎ ማለት ነው። ስለዚህ ቴንሶች ላይ ሌሎች ፓርት ኦፍ ስፒቾች ላይ ቅድም እንዳሳየኋችሁ እዚህ ላይ ይሄ አርቲክልስ የሚባሉ አሉ። ከዛ ደግሞ ፕሪፖዚሽን የሚባሉ አሉ። በቃ እነዚህን ታውቃላችሁ። ከዛ ቴንስ ላይ ትሄዳላችሁ፣ ከዛ አርቲክል ላይ ትሄዳላችሁ። ከዛ ፕሪፖዚሽን ላይ ከሄዳችሁ በኋላ ሌላው ሪፋይንመንት ነው። በቃ ማጣሪያ ነው የሚሆንላችሁ እንጂ ዋናው ትምህርት እነዚህ ላይ ያተኮረ ነው የሚሆነው። እኔ ወይ እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። በነገ ደግሞ ጥያቄያችሁን ሁሉ ሰብስቤ በነገ ለተጨማሪ ቪዲዮ እንገናኛለን። በውስጥ ማጥናት ከፈለጋችሁ በውስጥ አናግሩኝ። ቴሌግራም ላይ፣ ዋትሳፕ ላይና ኢሞ ላይ ታገኙኛላችሁ። ዲስክሪፕሽን ሊንክ አለላችሁ በቀላሉ ለመግባት ከፈለጋችሁ። አይ ብላችሁ ካሰባችሁ ደግሞ እዚህ ላይ ያለውን ስልካችን ሴቭ አርጉና ዋትሳፕ ላይ፣ ኢሞ ላይና ቴሌግራም ላይ አናግራችሁ፣ ትምህርታችሁ በሳምንት አምስት ቀን በቀን አንዳንድ ሰዓት በግላችሁ እናስጠናችኋለን ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይመስላል። ሰላማችሁ በያላችሁበት ይብዛ። ሰላም ፍቅር፣ ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።